ሰላም ሰላም የሀገሬ ልጆች እንዴት ናቸው? ደህና ናቸው። እኔ ደህና ነኝ፣ እግዚአብሔር ይመስገን ሊሊ ነኝ። እባካችሁ በቀንነት በቀንነት ያያችሁ አትለም ይሄን ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ኮመንት እንድታደርጉ በአክብሮት እጠይቃችኋለሁ። እና ያው እጅግ በጣም አድርጌ አመሰግናለሁ። በለቀቁት ቪዲዮ በውስጥ መስመር የምታበረታ እና ሳሪስ ምንድነው፣ ትንሽ በጣም ከፍቶኛል። የእውነት ነው የምላቸው ያለሁት ስደት ላይ ነኝ፣ ሰው ቤት ነኝ ያለሁት። እና ያው እዚህ ቤት ከገባሁ እግዚአብሔር ይመስገን ኮንትራቴን እየጨረስኩ ነው፣ ግን በቃ ሄዳለሁ ስላልቋቸው ሁሉም ጀርባ ሰጡ። ሁሉም ከዚህ በፊት ጥሩ ነበረው። ሁሉም ትንሹም ትልቁም ስራዬ ምንም ያጎደልኩት ነገር የለም። እንደ ራሴ ቤት ነው በቃ የምሰራው ማለት ነው። ሲያዙ ምንስሎ ምንም ነገር ወደኋላ አልልም። ግን ለምን እኔ ይሄን ያህል መስዋዕትነት እየከፈልኳቸው እነሱ ደግሞ ልክ በመጨረሻ ጊዜ ለምን እንደዚህ ይሆንብኛል ወይ? በጣም እውነት ከእንጀቴ ማታ በጣም እያለቀስኩ ነበር። እና ምንድ ነው ተብሎ እናትና ልጅ ናቸው አንድ ሰው የምከፍል ደመወዝ ነው፣ ለሁለት የምከፍሉ ምሰራው የሁለት ሰው ስራ። በዚሁ ላይ ስራ ብቻ አይደለም ምሰራው፣ አሮጌት አለችብኝ። አሮጌት ትልቅ ሰው ነው ያለ የአሮግት ስራ ደግሞ ታውቃላችሁ፣ የአሮግት ጣጣ እና ከኢትዮጵያ ስመጣ እኔ መጣሁት አሮግት እንዳለች ባለቢሮ እነዚህ ሰዎች ተናግረዋል። ለቢሮ ግን ባለቢሮች አልነገሩኝም። እንደዚህ እንደዚህ ትልቅ አሮጌት አለች። ይሄ እንደዚህ እንደዚህ ያው አሮጌት ስራ ታውቃለች። በጣም ከባድ ነው ሁሉም ነገር እናንትናችሁ ምታደርጉ ሁሉ ሁሉም ነገር በቃ። አሁን እቺ አሮጌት ውሃ ከፍታ ማጠጣት አትችልም። ምትችለው ምግብ መብላት፣ ስልክ ማውራት በቃ ይሄ ነው። ማንኛውም ነገር እኔ ነው ማስተናግድ። ግን ይሄን ሀይል የሁለት ንሰራው ምግብ ንሰራው ነው ማጸደው ነው በዚህም ላይ እስከ ሶስተኛ ፎቅ ነው ማጸዳው መሰራው ከውጭ የሚመጣው ከቤቱ ሁሉም ነገር በቃ። እኔ ይሄ እንደዚህ እያልኩ ምን አጎደልኩና ነው እንደዚህ ሁሉም ይለኝ ጀርባ ምሰል ከዚህ በፊት ጦሬ ነበረው። መጨረሻ መጨረሻ ጊዜ በቃ እንደዚህ ለምን በማለት እውነት በጣም ነው ይከፋኝ። እና ያው ሲያገር ካለ እናንተም ደግሞ አበረታታችሁ ለሀገሬ ለቤቴ ለሰላም ያበቃኝ አመሰግናልሁ እና ያው ቤተሰብ ቪዲዮን አላቦሳባቸው ፀሎልኝ ያው ፈጣሪ በሰላም እንደገባው በሰላም ለቤት ለሀገር ያበን እውነት ነው የምላቸው። አሮጊት ያለበት ቤት ባትገቡ ገቡ እመርጣለሁ። ባትገቡባት መጠ አሮጊት ያለችበት ቤት በጣም ነው ከብደው በጣም በጣም እኔ ደግሞ እሷ ብቻ ብትሆንም ጭጠር የለም ሁሉም ነገር በቃ እኔ ነው ሁሉም ነገር ይሄ ሁሉም ነገር እያደርጉ በቃ ሰረሽ ያልባል ምን ያልባል። በዚያው ሌሊት ነው የምንነሳው፣ ያው አንድ ሰዓት ሁለት ሰዓት ነው። አንዳንዴ እንግዲያስ ነው ሁለት ነው ክላስ የሚገባው። ከዚያስ ሌሊት ደግሞ አምስት ተኩል እነሳሉ። አሮ ቤተያወጡት ለጸሎት አነሳታል ሂጄ ስምንት ሰዓት ነው። ተመልሳ ደግሞ ስምንት ሰዓት አስተኛው ታለው። ከዚ ትንሽ ሰዓት አንድ ሁለት ሰዓት እተኛ ደግሞ እንደገና ወደ ስራ ገባ። ስንት ሰዓት ነው የምተኛው? ሶስት ሰዓት በቃ አምስት ሰዓት ወይ አራት ሰዓት ይህን ያለው በቃ መኝታ ሰዓት የራሱ ማለት ነው። ለመኝታዊ ሰዓት ሰዓት የለው ምን የለው ይህ ሁሉ በቃ ችዬ ይሁን አንድ ቀን ያው ያልፋል በማለት ታግሼ ነው በዚህ ደረጃ ደርሻለሁ፣ ግን መጨረሻ እንደዚህ ስገለባበጡ በጣም ነው ያሳዘነኝ፣ በጣም ነው ያከፋኝ። ግን ይህ ፈጣሪ መስገን ይህ ላይ የምመጣውን ነገር እግዚአብሔር ይርዳት ነው እውነትን ምላት